ኢትዮጵያ ውስጥ የቅድመ አንደኛና የአንደኛ ደረጃ ተማሪዎች ወደ ትምህርት ቤት ሲሄዱ ከአቅማቸው በላይ ቦርሳ ተሸክመው እርሳስና እስክሪብቶ በእጃቸው ይዘው ሲጽፉ ይታያል። ታዲያ ይህ አካሄድ ትክክል ይሆን ስንል የዘርፉ ባለሙያዎችን ጠይቀናል። ዶክተር ታደሰ ጃለታ በአዲስ አበባ ዩኒቨርሲቲ የሕጻናት ትምህርት ማዕከል መምህር ናቸው። ሕጻናት በቅድመ አንደኛ መማር ያለባቸው በጨዋታ መልክ ነው እንጂ በደብተር ላይ በመጻፍ አይደለም ይላሉ። ኢትዮጵያ ውስጥ የቅድመ አንደኛ ትምህርት አሁን በ በጥሩ ሁኔታ ተጀምሯል። ይህ ትክክል ነው፣ አተገባበሩ ግን ክፍተት አለበት ብለዋል። በሽግግር ሂደት ውስጥ ስላለ በፊት የነበረው ልምድ ስቲል በሙሉ በሙሉ ተላቆ ወደ ጫዋታን መሰረት ወዳደረገ ትምህርት ወደ በሙሉ ገብቷል ለማለት አይቻልም። በአንዳንድ ትምህርት ቤቶች ጫዋታን መሰረት አድርጎ ማስተማር በጥሩ ሁኔታ እየተካሄደ የሆነው፣ በአንዳንድ ትምህርት ቤቶች ግን ስቲል የመምህራን አቅም በደንብ ስላልተገነባ ጫወታን መሰረት አድርጎ የማስተማር ዘዴ በሂደት ላይ ነው እያደገ ነው በሽግግር ላይ ነው ቤተሰብም አካባቢ እይታ ወይም እያመለካከት ለውጥ አልመጣም ጫወታን መሰረት አድርጎ ማስተማር ማለት ምንድን ነው? ጫወታ ትምህርት ነው ወይ? ህጻናት ትምህርት ቤት ሄደው መማር አለባቸው እንጂ ሲጫወቱ ብሎ መመለስ የለባቸው የሚል አመለካከት ከቤተሰብ አካባቢ ይኖራልና ያም ያ ለውጥ አልመጣም። በአዲስ አበባ ዩኒቨርሲቲ የቀዳማይ ልጅነት እንክብካቤና ትምህርት ማዕከል መምህር የሆኑት አቶ ፍስሐ ተክሉ ልጆች እስክሪፕቶ ይዘው መጽሐፍ የሚጀምሩት አንደኛ ደረጃ ሲገቡ ነው በማለት ይናገራሉ። ህጻናት መጽሐፍት ይዘው በቅድመ አንደኛ ደረጃ እንዲማሩ ማድረግ ልጆቹ ሸምዳጅ እንዲሆኑ እንጂ ክህሎት ያለው የፈጠራ ባለሙያ አያደርጋቸውም ሲሉም ጠቅሰዋል። ልጆቹን እንቆቅልሽ እየጠየኳቸው ጸጉሯን ተበጥራ ገበያ የምትወጣ ምንድነች አልኳቸው እና ካለምንም ጥርጥር ሁሉም መለሱት፣ ያው ሱፍ ነው ምናምን አሉ። ከዛ ቀጣዩ ጥያቄ ሱፍ ምንድን ነው አልኳቸው እና በፍጹም አያውቁትም እና እንደውም አንደኛው ተማሪ የመለሰችልኝ ሱፍ ማለት አባቴ ስራ ለምስ የሚሄደው ልብስ ነው የሚል መልስ ነው። እና መጽሐፍ ላይ የምናሸመድዳቸውን የሚያነቡትን ምናምን ያውቁታል፣ መምህራኖቹ የሚያስተምሩትን ያውቁታል። ያ ነገር በተግባር ምንድን ነው ብለህ ብጠይቃቸው ግን ተግባራዊ እውቀት ግን አይኖራቸውም። ስለዚህ መጽሐፍ ላይ ፎከስ ተደርጎ የሚደረገው ትምህርት ልጆቹ በመጽሐፍ የሚያገኙትን እውቀት በተግባር እንዲረዱት፣ በተግባር እንዲያውቁት፣ ኤክስፐሪመንት እንዲያደረጉት እና ግን ያንን መጽሐፍ ላይ የተጻፈውን ቴዎሬቲካል እውቀት ግን ልጆቹ በሚመጥናቸው ነገር ፕራክቲካሊ እያሳያቸው ራሳቸው እየተሳተፉ እየተማሩበት ካልሄዱ በስተቀር መጽሐፍ ላይ ያለውን እውቀት መሸምደዳቸው ብቻ ልክ አይደለም ነው። ምክንያቱም ልጆቹ ክሬቲቭ አይሆኑም፣ ተሰጧቸውን ማዳበር አይችሉም። ዶክተር ታደሰ ጃለታ የቅድመ አንደኛ ደረጃ ትምህርት ኢትዮጵያ ውስጥ በትክክል ለመተግበር የሰለጠነ የመምህር እጥረት መኖሩንም ያነሳሉ። አብዛኛው መምህር ለዚህ ዘርፍ የሚገባውን ስልጠና አልወሰደም፣ እንዴት ማስተማር እንዳለበትም አያውቅም ብለዋል። በትምህርት ቤቶቻችን ውስጥ ያሉ መምህራን አብዛኛዎቹ ለቅድመ አንደኛ ትምህርት ወይም የአንደኛ ደረጃ ትምህርት ለማስተማር የሰለጠኑ አይደሉም። ምንም እንኳን ከፍተኛ የትምህርት ደረጃ ያለው መምህርም ቢሆን ወይም ማስተር ሲም ፒኤችዲ ደረጃ ሊኖረው ይችላል፣ ግን ለደረጃው መሰልጠን አለበት። የሰለጠኑ መምህራን ቁጥር በጣም ጥቂት ናቸው። ለደረጃው የሰለጠኑ መምህራን አሁን በደንብ እያዩ እየሰሩ ነው። በአንዳንድ ትምህርት ቤቶች ውስጥ በጣም የተለያዩ ፈጠራዎችን ጨምሮ የሚያስተምሩ መምህራን አሉ። አብዛኛው መምህር ግን በተለመደው የድሮ የባህላዊ የማስተማር ዘዴ እየተከተለ እያስተማረ ነው። ልጆቹ እንዲጽፉ ተማሪው ቦርድ ላይ የጻፈውን እንዲገለብጡ ደብተራቸውን ማረም የቤት ስራ መስጠት የቤት ስራ ሰርቶ እንዲመጡ መጠየቅ ይሄንን ተከትሎ ነው የሚያስተምረው ይሄ በጣም ለህጻናት እድገት ተገቢ አይደለም አሁን መደረግ ያለበት ልጆች በቅድመ አንደኛ ደረጃ ትምህርት ላይ በጫወታ መልክ ነው ትምህርት ማግኘት ያለባቸው ወላጆችም ይህንን መገንዘብ አለባቸው ይላሉ አቶ ፍስሀ ተክሎ ብዕር ይዘው መጽሐፍ የሚጀምሩት አንደኛ ደረጃ ሲገቡ ነው የሚሉት ባለሙያው ባይሆን ለልጆች የሚሰጠው ጨዋታ መልክ ትምህርቱ በትክክል መቅረጽ ላይ ሊበረታ ይገባል ሲሉ መክረዋል። አንድ መጽሐፍ አለ ዋይ እስራኤል ፎር ኢኖቬሽን ኤንድ ኢንተርፕሪነርሽፕ የሚል ለምንድን ነው እስራኤል ይህን ያህል የኢኖቬሽን የኢንተርፕሪነርሽፕ የስታርታፕ መፈልፈያ ሀገር ለምን ሆነች? ብለው ጥናት ሲያደርጉ ትልቁ ሚስጥር ያለው ልጆቹ ሲያድጉ በትምህርት ቤት ውስጥ በተግባር ነው የሚማሩት። ማቴሪያሎቹ ተግባራዊ የሆኑ ማቴሪያሎች፣ ተግባራዊ ስስለ አሁን፣ ይሄ በቤታችን ውስጥ ያሉ ልጆቹን የማይጎዱ ግን በየቢሮ በየመስሪያ ቤቱ በየቤታችን የወዳደቁ እቃዎች አሉ። እነሱ ትምህርት ቤቶቻቸው ውስጥ ይሄዱና ይቀመጡላቸዋል እና በእነኛ እቃዎች በተግባር እንዲጫወቱ እንዲለማመዷቸው እንዲማሩ ነው የሚደረገው። እና ይሄ ከልጅነታቸው ለተግባራዊ ትምህርትና ከሪል ኦብጀክት ጋር ኢንተራክት እንዲያደረጉ በነኛ እንዲጫወቱ ተፈቅዶላቸው ስለሚያድጉ ችግር የመፍታት አቅማቸው ኢኖቬሽንን የመፍጠር አቅማቸው እየዳበረ ይመጣል። ሁለቱም ባለሙያዎች እንደ ሀገር በቅድመ አንደኛ ትምህርት ላይ የሚተገበረው የህጻናት ትምህርት በጫወታ መልክ ነው መሰጠት ያለበት፣ ይህ ከሆነ ነገ ላይ ብቁ ሐኪምና ኢንጂነሮች እንድናገኝ ይረዳል ብለዋል።